ቶቼ ዛሬ ደግሞ ማለት ነው የሚገርም ነገር ነው ይላችሁ መጣሁት። ማለት ነው የሚገርም የሚገርም ነገር ነው መጣሁት። ስለዚህ ሁላችሁም በጥሞና መከታተል አለባችሁ፣ እና ደግሞ ጥንቃቄ ማድረግ ያለባችሁ ነገር ነው ይላችሁ መጣሁት። ማለት ነው በተለይ እንደኔ አይነቶቹ በኮንትራት የምትሰሩ ለምሳሌ ቤቷ አለመቻችሁ ብሎ ልንጠፋ ነው ምናምን ብላችሁ እያወራችሁ እናንተ የምታዩት ዋይፍማን እናንተ የምታዩት ክላሳችሁ ካሜራ አለመኖሩን ወይም ደግሞ በቃ ካሜራ የለም እንደፈለግን ብናወራስ ብላችሁ እንዳትሸወዱ ቴክኖሎጂው እረቋል በዚህ ጊዜ ማለት ነው ስለዚህ ፕሊስ ፕሊስ ጥንቃቄ አድርጉ ውድ እህቶቼ እንዴኔ በኮንትራት ቤት ለሚሰሩት ነው። በእንትን እንኳን የሚሰሩት ያው ይህን አይነት ወሬ የሚዋሩ አይመስለኝም ማለት ነው። እና ዙሮ ዙሮ ሁላችንም በስደት ያለነው ጥንቃቄ ብናደርግ አሪፍ ነው ማለት ነው። በነገራችን ላይ ይህ አፕሊኬሽን ለእኛም ይጠቅማል። እነሱ ቢጠቀሙበት፣ እኛም እንጠቀምበታለን ማለት ነው። እኛን የሆነ ነገር ተንኮል ቢያስቡን በዚህ በዚህ በአፕሊኬሽን እነሱ የሚያወሩትን መስማት እንችላለን ማለት ነው። አረበኛ ከቻል አረበኛም ባንችልም ሪከርድ ያደረገውን ይህን ሪከርድ ያደረገውን እኛ ወደ ጉግል ንወስድና ሪከርድ እናደርገዋለን ማለት ነው። ወደ ጉግል ወስደን ሪከርድ ማድረግ እንችላለን። ያንን እነሱ ያወሩትን ነገር ሪከርዱን ወስደን ምን እንዳሉን፣ ምን ስለኛ ምን እንዳሉ፣ ምን እንዳሰቡ ወደፊት ማወቅ እንችላለን ማለት ነው። ስለዚህ እንዳትታለሉ ውዶቼ፣ በጣም እጅግ ጠቃሚ ነው አፕሊኬሽኑ። ሁላችሁም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ገባ ገባ በሉ ማለት ነው። አዳምጡት፣ እጅግ በጣም የሚጠቅም አፕሊኬሽን ነው ይዤ የመጣሁት እንዳትሸወዱ። እኔን ለማ እንትን ለማለት ደግሞ ታማኝነት ለመሆኑ አፕሊኬሽኑ እናንተ ልክ እኔ እንደማሳያችሁ አድርጋችሁ እዩት ከዛ ቤት ምን እንደሚሏችሁ። ወይም እነሱ ደግሞ እንግዲህ እነሱም አላቸው የአፕሊኬሽን በእርግጠኝነት። ስለዚህ እናንተ ምን እንደሚሉ ጉዳችሁን ስሙ ማለት ነው። እና አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የኢልሃም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከእኔ ጋር አልሀምዱሊላ ሁሉ ሰላም ነው። ውዶችህ ዛሬ በሚገርም በሚደንቅ ነገር ነው ይሄ የመጣሁት ማለት ነው። በተለይ ለማዳም ቅመሞች እንደኔ በኮንትራት ቤት ለምሰሩ እህቶቼ እጅግ ጠቃሚ ነው ማለት ነው። እጅግ ጠቃሚ የሆነ አፕሊኬሽን ነው ማለት ነው። አፕሊኬሽኑ ጥቅምም አለው፣ አድቫንቴጅም አለው፣ ዲስ አድቫንቴጅም አለው ማለት ነው። አድቫንቴጁ ምንድን ነው ብትሉኝ እሱን አስረዳችኋለሁ። ዲስአድቫንቴጁ ምንድን ነው ብትሉኝ ደግሞ እሱን አስረዳችኋለሁ። ያ ማለት አድቫንቴጅ ብሎ ማለት ጠቃሚ ማለት ነው። ዲስአድቫንቴጅ ማለት ደግሞ ጠቃሚ ያልሆነ ነው ማለት ነው። ጠቃሚ ብሎ ማለት ለምን መሰላችሁ፣ ይህ አፕሊኬሽን አሁን የሚጠቅመን ለእኛ ከላጋጣሚ ከማዳማችን ጋር ብንጣላ ምን ልታረገን እንዳሰበች ልታሳፍረን? ወይስ ልትደበድበን ምን እንዳለች እንዳስበች ምን እንዳቀደች እናንተ ክላሳችሁ ሆናችሁ እነሱ የሚያወሩት መስማት የምትችሉበት አፕሊኬሽን ነው ማለት ነው። እንደገና ደግሞ ዲስአድቫንቴጅ ማለት ደግሞ እናንተ ለምሳሌ ስልክ እያወራችሁ ለመች እየጠፉ ልትጠፉ ፈልጋችሁ ያን ወሬ እያወራችሁ ልንጠፋ ነው ምናምን ብላችሁ ብታወሩ ያን ኑሬ እሷ ሪከርድ እያረገች ነው፣ ሪከርድ እያረገች ነው። ሪከርድ አድርጋ ደግሞ የኛው ቋንቋ እንዴት ታውቀዋለች እንዳትሉ ትራንስሌሽን ታደርገዋለች። ትራንስሌሽን ማለት ጉግል ክሮም ተወስድ እና አማርኛውን ወደ አረበኛ ትቀይረዋለች ማለት ነው። ገባችሁ አይደለ? አሁን እጅግ የረቀቀ ስለሆነ ጊዜው በጣም ርቋል ውዶች፣ እንዳትሸወዱ፣ በፍጹም እንዳትሸወዱ። ስለዚህ ጥንቃቄ ጥንቃቄ ያስፈልገዋል፣ ማለት ነው ገባችሁ አይደለ? የትም ቦታ ቢሆን የትም ቦታ ቢሆን ጥንቃቄ ያስፈልጋችኋል። አደራ እራሳችሁን ጠብቁ ማለት ነው። ደግሞ ኢንሻላህ በሌላ ቀን እንደማቀርብላችኋለሁ ማለት ነው። ይሄ ከካሜራ ውጭ ልክ እንደ ስልክ ልክ እንደዚህ እንደ አፕሊኬሽን እጃቸው ላይ ይዙታል። እነሱ ክላሳቸው ይዘውታል። ቤታችሁ ግን ምንም ምንም አፕሊኬሽን ሆነ ምንም ካሜራ የለም። ግን እነሱ በእጃቸው የያዙት በስልካቸው ላይ ካሜራ አለ፣ ግን እዚህ ጋር ካሜራ የለም። ገባችኋል አይደለ? ልክ እንደዚህ ሪከርድ እንደሚያደርጉ ሁሉ በካሜራ የሚጠቀምበት አለ ማለት ነው። ራሳችሁን ጠብቁ። ከእንደዚህ አይነት ነገር ራሳችሁን ጠብቁ። እጅግ ጊዜው እየረቀቀ ነው ወዶቼ በጣም በጣም ነው እየረቀቀ የመጣው ጊዜው ማለት ነው። ስለዚህ ከእንደዚህ አይነት ነገር ጥንቃቄ አድርጉ። አሁን ላሳያችሁ እንዴት እንዴት እንደምትገቡ ማለት ነው። መጀመሪያ ይህን ፕላይ ስቶር ላይ አሁን እኔ ሸበካ የለኝም ማለት ነው ምሰራላችሁ፣ ቤት ክላሴ ስለሆነ ሸበካ የለኝም። ፕላይ ስቶር ላይ ትገቡና ፕላይ ስቶር ላይ ትገቡና ምን ብላችሁ ታወርዳላችሁ መስላችሁ እዚህ ላይ ማለት ነው እኔ ሸበካ ስለሌለኝ ነው። እዚህ ላይ ምን ብላችሁ ትጽፋላችሁ መሰላችሁ? ኤር ኤር ኤር አፕ ኤር አፕ ስትሉስ እዚህ ጋ ይመጣላችኋል ምልክቱ ማለት ነው። ከዛ ኤር አፕ እንዳላችሁ ምልክቱ ይመጣላችኋል። ይሄንን ምልክቱን አይታችሁ ማውራት ትችላላችሁ። ቀጥታ እሱን እንዳወረዳችሁ ዳውንሎድ እንዳደረጋችሁ፣ እኔ ሸበካ ስለሌለኝ ነው። ክላሴ ስለሆነ የሚሰራው ክላሴ ሸበካ አይደርስም እና ለዛ ነው። ከዛ ልክ ይሄን እንዳወረዳችሁ ትመጣላችሁ፣ እዚ ጋር ይወርድላችኋል። እንበል አሁን እኔ ወረዴ እንበል፣ እዚ ጋ ወረዴልኝ እንበል። ልክ እንደገባችሁ እንደወረደላችሁ፣ ለማውረድ ስትፈልጉ ይሄ ነው አፕሊኬሽኑ። እሺ፣ እንዳትሸወዱ ምልክቱ እያጠፋሁት ምልክቱን ተመልከቱ ብስሚላ ሌሽ ተመልከቱ ምልክቱን ይሄ ነው አያችሁት ኤር ስፓይ ነው የሚለው ስሙ ኤር ስፓይ የጆሮ ሪከርድ የሚያደርግ ማለት ነው ያ ማለት የጆሮ ሪከርድ የሚያደርግ ማለት ነው ገባችሁ አይደለም ስለዚህ ኤሪስ ፓይ እያለ ነው። ይህንን ላጥፋላችሁ ምልክቱን። ከዛ እንደዚህ ትገባላችሁ? እንደዚህ እንደገባችሁ ልክ እንደዚህ ነው የሚመጣው። እንዴት አድርገን ነው የምናስተካከለው ልትሉት ስለምትችሉ ከዛ ልክ እንደዚህ ሲመጣ ምን ታረጋላችሁ መሰላችሁ አይቲችን ኤክሷን ምልክት ትነካላችሁ። ኤክሷን ምልክት ትነካላችሁ። ኤክሷን ምልክት ነካው እንደዚህ ይመጣላችኋል። የኤክሷን ምልክት እንደነካችሁ ምን ታደርጋላችሁ መሰላችሁ እዚህ ጋራ የሪከርድ ምልክቷ አለች አይደለች? ይቺ አያት ይቺ፣ ይቺ ማለት ነው የኤክስ ይቺን የሪከርድ ምልክቷ እንተነኳታላችሁ እንደዚህ ማለት ነው። ሰርቲፊኬት እንደዚህ ትነካላችሁ፣ ይቆማል። አሁን ቆማ ቆማኛችሁ፣ ሪከርድ ማድረጉ አቆመ። ከዛ እነሱ ምን ያደርጋሉ መሰላችሁ እኛ ልክ ቋንቋ ምን ቋንቋ እነሱ ቋንቋ ማያውቁ ስለሆነ የእኛን ቋንቋ ወዴት ይገለብጡታል መሰላችሁ ወደ ጎግል ትራንስሌሽን ይገለብጡታል። ጎግል ትራንስሌሽን የሚባለው እንዴት ነው ላሳያችሁ። ከዚህ ወጣሁ። ጎግል ትራንስሌሽን ማለት ይሄ ነው ውዶች ላሳያችሁ፣ ጎግል ትራንስሌሽን ማለት ይሄ ነው። አያችሁት አይደለ? ጎግል ትራንስሌሽን ማለት ይሄ ቀጥታ እዚህ ጋር ይገባሉ። ገባችሁ አይደለ? እዚህ ጋር ይገባሉ። ከዛ እዚህ ጋር እንደገቡ ይሄው ይሄው ትራንስሌሽን የሚያረጉት የሚያደርጉት እዚህ ጋር አሁን፣ ለምሳሌ እኔ እነሱ ያሉኝን ወይም እነሱ ያሞኝን ነገር ለማዳመጥ አማርኛውን አስቀድማለሁ አረብኛ ወደ ማን የሚቀይርልኝ ወደ አረብኛ ወደ ይህን ቀይረው መጀመሪያ የማረገው አረበኛውን ነው እዚህ ጋር አረበኛው ነገር አረጋለሁ እዚ ጋ አማረኛውን አረጋለሁ ገባቸው አደለ ይህንን አማረኛ ካረጉት እነሱ ናቸው እዚህ ጋር አሁን ይህን አማረኛውን ያረጉና ወደዚ አረበኛውን ይቀይሩታል ገብታችሁ አደለ ያዳምጣሉ ይህን በዚህ ገለብጡና ያዳምጣሉ እኛ ደግሞ እዚህ መጀመሪያው ላይ አረቤክ እናረጋለን ሁለተኛው ላይ አማረኛ እናደርግና እናዳምጣለን ማለት ነው ገባቸው አደለ ለምሳሌ ያገል ተከታተሉ ማለት ነው ከዛ ታያላችሁ። ስለዚህ ጥንቃቄ አድርጉ። ጥንቃቄ እየተሞላበት ይሁን ሹርዶች።